ሉዬ ከች ብላለች። እንግዲህ ጓደኞቿን ዘመዶቿን ሰብሰብ አድርጋ ዛሬ ይቅርታ ቀን ነው እንግዲህ ሰብሰብ ብለው እየተመሰጋገኑም ነበር። በዛ ላይ ደግሞ ሄሉሻ ጎምላን ላይ ተመልሷል አላለችም። ለማንኛውም በቅርቡ ነጠላ ዜማ ልትለቅ ነው። ጎምላን ላይ ናና ጎምላን ላይ ናና የሚል ነጠላ ዜማ ልትለቅ ነው። ተዘጋጅታችሁ ጠብቁ። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁልኝ? ሁሉ ሰላም፣ ሰላማችሁ ይብዛል ውዶችዬ እንደተለመደው ላይክ ላይክ እያደረጋችሁ እንግዲህ ዛሬ ሁሉም ይቅርታ ተጠያቀዋል፣ ያጠፋውም ያላጠፋውም ይቅርታ ተጠያቀዋል ማለት ነው። እንግዲህ ድራማው ተፈጽሟል፣ ተፈጽሟል። በቅርቡ እንደሚቀጥል ግን እንዳትጠራጠሩ ያው በድራማ ሊመጡ ይችላሉ። ነገር ግን ለአሁኑ ተፈጽመዋል ማለት ነው እና ያው በይቅርታው መካከል እንግዲህ ብዙ ሰው ራሱ ጥያቄ ያነሳው ነገር ነው። ሄሉሻ በቃ ሴትም ስታጠፋ ባልም ሲያጠፋ፣ ሚስትም ስታጠፋ ሚስት ነች ይቅርታ መጠየቅ ያለባት የሚለው ቃል አፍራሽ ሆኖ አግኝተነዋል እንግዲህ ሄሉዬ ምን ማድረግ ይቻላል? አፍራሽ ነው። በእርግጥ እኔ አሁን ዝም ብዬ ስረዳት ሄሉ ይህ ነገር ያለመገናዘብ ነው የተናገረችው ብዬ ነው ማስበው። በዚህ መልኩ ነው የተረዳዋት። እና ምክንያቱም ብታገናዝበው ኑሮ እንደዚህ አትልም ነበር። ለምን ይቅርታ ያጠፋው ሰው ኃላፊነት አለበት ይቅርታ የመጠየቅ ማለት ነው። ይቅርታን ደባብ ሰው ማለፍ አይገባውም። ባልም ቢሆን ባል እያጠፋ ሁሌ ሚስት ይቅርታ የምትል ከሆነ ባል በቃ መረን ነው የሚለቀው። ታውቃላችሁ ሁሌም ያጠፋል ማለት ነው። ስለዚህ ባልም ሚስትም በይቅርታ በኩል እኩል መሆን አለባቸው። ባል የሚከበርበት ቦታ አለ፣ ሚስት የምትከበርበት ቦታ አለ። ይቅርታ ግን የሁላቸውም ኃላፊነት ነው። ሚስትም ካጠፋች ባል የእሷን ጥፋት ሸፍኖ እሱ ይቅርታ ማለት አይገባውም። ባልም ሲያጠፋ ደግሞ ሚስት የባሏን ጥፋት ሸፍኗ ይቅርታ ማለት አይገባትም። እሱም ይቅርታ ማለት አለበት፣ እሷም ይቅርታ ማለት አለባት። እና ሄሉ ይህችን ነገር አስተካክ ያው ሰደባችሁኝ ለምን እያወቃችሁኝም ብላለች። በእርግጥ የማታቁኝ ናችሁ እንደዚህ የምትናገሩትም ብላለች። የማያውቁሽ ሰው እንኳን አይደለም የተናገረች የሚያውቅሽ ነው። ሚዲያ ላይ ማን ነው አንችን የማያውቀው? ሄሉዬ ሁሉ ሰው እኮ ነው የሚያውቅሽ አንችን። ግን እንዴት ነው ቪዲዮውን ስትረዱ ዝም ብላችሁ? እጅግ በጣም ነው እኮ የሚያናድደው፣ ያበሳጫል። እነሱ እንደ ድራማ አድርገው ነው እየሰሩ ያሉት ግን ደግሞ ከዚህ ከተመልካች ላይ ሲደርስ እውነት ለመናገር ከተመልካች ላይ እኔ ያን ያክል እኮ አልፈርድም። እራሳችሁን እንዳትቆጣጠሩ ነው የሚያደርጋችሁ የምታዩት ቪዲዮ ከዛ ከዛ አንጻር ሰደቧት ሆኖም ግን ማለት ነው ያው ቤተሰብ ብትናደዱም፣ እኔ ግን ስድብን አልደግፍም። በዛ ነው ያክል ስድብ አስፈላጊ አይደለም ማለት ልክ አይደለሽም፣ ይሄ ነገር ስህተት ነው ማለት እኮ አንድ ነገር ነው። ግን ከዚህ የወጣ ስድብ ነበር ስሰድባት የነበረውና፣ ይሄ ይሄ ቢቀር ለወደፊቱ ራሱ ማለት ነው የምንናገራቸውን ነገሮች ብንጠነቀቅ። በተለይ እስከ መልኳ ሁሉ እኮ ነው ሲናገሯት የነበረ ማለት ነው እንግዲህ በመልክ ከተናገራችሁ በፈጣሪ ስራ ጣልቃ ገባችሁ ማለት ነው። መልካችን እኛ አይደለም የምንሰራው። አስተካክለን፣ አሳምረን፣ ጨፍልቀን እኛ አይደለም የምንሰራው ለሁላችንም የሰጠን ፈጣሪ እስከሆነ ድረስ እና እች ልጅ እንደዚህ ስትናገሯት አይሰማትም ብላችሁ አታስቡ። ብዙም ያናደዳችሁ ነገር ሊኖር ይችላል፣ ከቪዲዮ ግን ከስድብ ነፃ የሆነ ሀሳብ ብትሰጡ ጥሩ ነው ብዬ ነው ማስበው እንጂ መናደዳችሁን ተረድቼዋለሁ። እናቴ እኔ ራሱ እኮ ግን ፍልፍል ብያል። እንዲመናደድ የነበረው በማየው ነገር በተለይ በጥፊ ሲመታቱ እና ልዑል እና ኪራ ደግሞ በዛን ጊዜ በጣም እኮ ነው ያሽቀባበጡት። ውይ ውይ ውይ፣ በፈጣሪ ስም በተለይ ቤተሰብ፣ እኔ ስናደድበት የነበረው ነገር ላይ የነበረው ፓርት እንዴት ነው፣ ልዑል እየመጣ በቃ ሄሉ አሟታል፣ ወደ ፀበል መሄድ አለባት አሟታል፣ ከራሷ ከአእምሮ አይደለችም እንዴት የምታደርገውን ነገር አታቅም? ሲል እኔ በጣም ነበር የምናደደው። በጣም ሲቀጥል ደግሞ ሄሉ ስትመታ ዝም ያለበት ቀን ላይ ወይኔ ጉዴ ጉዲ የዛን ቀንማ ንዴቴን አጠይቆኝ እኮ። እና ለወደፊቱም ቢሆን ድራማ ስትሰሩ ልኦሌ እችን ነገር ብታስተካክለት ሄሉ እንደዛ ሲታገሏት ጸጥ እንዳትል ማለት ነው። ከዚህ በኋላ እንግዲህ ይሄኛው ደግሞ የሁሉም ሰው ጥያቄ ነው ብዬ አስባለሁ። የኔ ብቻ ሊሆን አይችልም መቼም አይደል? ቤተሰብ ቦዲጋርዱ እንግዲህ የአብስራን ለማንጨርጨር ነው ከሄሉ ጋር ተመሳጥሮ በቃ እሱ ለማናደድ ሄሉ ሻም የእሱን ፍቅር ለመገመትና ለመፈተን ነበር እንደዛ ስታደርግ የነበረው ኦኬ። እንደዛ ከሆነ የመጨረሻ ፓርት ላይ እንግዲህ እኛ የአብስራ ደም አይደለም የተፋው አንዴ ቀሰር ነው እንላለን፣ አንዴ ደግሞ ቪንቶ ነው እንላለን። እና በዛን ያክል ደረጃ ደም ልቅ ቡልቅ አድርጎ እስከሚተፋ ድረስ ያስደበደበው ታዲያ ምንድን ነው እነሱ ሰዎች የግልፅ አባለባቸው እንዴ? ዛሬ የተምታታ ነገር እኮ ነው የሰማሁት። ማለት ለምንድን ነው እንደዛ ድራማ እየሰራሽ ከሆነ ለምንድን ነው ሮቤል መጥቶ የመታኛላት ማለት ነው? ሄሉም የመለሰችው ነገር እኔ ለምን እንደመታ አላቅም ነገር ግን ከሱ ጋር ሳደርጋቸው የነበረው ነገሮች አንተን ለማየት ነው። እኔ እንድትረዳኝ ስለምፈልግ ነው እያለች ነበረ። እና ቦዲጋርዱ ምን አስበ ነው አልገባኝም። እንዴ ምን ነው ጠልፎ ነበር እንዴ ፎንቀቀ ነበር? አይ የምሬ ነው። ቤተሰብ ምንም እኮ ከዚህ ጋር የምር እኛ እንደ ድራማ አሰብነው እንዲሁ ዛሬ የሚናገሩት ነገር ላይ ደግሞ የሆነ ነገር የምትወስዱት ነገር አለ ድራማ እንዳልሆነ ነው እያስረዱ የነበረው እና ማለት እነሱ ድራማ አይደለም ብለው ባይነግሩንም ከሚናገሩት ከአንደበታቸው ከሚወጣው ቃላት መገመት አይከብድም ለምን መጥተው የሚለው ጥያቄ አልመጣባችሁ እንደዛ ድራማ እየሰሩ ከሆነ ሁለቱ ማለት ነው እንዴ እንደውም እየፈራ ነበረ እኔ ነኝ ሁሉን ነገር ስለው የነበር በጣም እየፈራ ነበር እንደዛ የሚያደርገው እያለች ነበረ እና የዱላው ፓርት ላይ ግልጽ ይሆንልን ለምንድን ነው የመታው ሮቤል እንደሆነ የሚስት ማን ነው የሁለት ልጆች አባት ነው ባለትዳር ነው እንደ እውነቱ ከሆነ መማታት የነበረበት እኮ ያብሰራ ነው። እኔ ዱላ እና አልደግፍም በተማታ ብዬ ሳይሆን እንደው ግን እንደ ሀሳቡ ስንሄድ አሁን ሚስቴን ለምን ትቀማለ፣ ፍቅረኛ ናት ብሎ ያብሰራ ነበረ ልጁን መማታት የሚጠበቅበት እንጂ ሮቤል አይደለም። ታዲያ ሮቤል ያስመታ ነገር ምንድን ነው? አይ የጠረጠርኩት ነገር ነው ማለት ነው። ለማንኛውም እንኳን በጊዜ ወጣች ከዛ ሰፈር ሄሉዬ፣ ነገሮች ሳይደበላለቁ በፊት ቶሎ መውጣትሽ ነው ጥሩ የሆነው። እና እንግዲህ ያው ዛሬ ይቅርታ እንደተጠያየቁ አይታችኋል። ማለት ልዩ ደግሞ አለች። እኔ ሳሆን አሁን ማለት ነው። እንደኔ ግን ሆደ ቲማቲም ናችሁ። በቃ ለፍልፋችሁ ደቅደቅደቅደቅደቅ ብላችሁ ማለት ነው ውስጣችሁ ባዶ ይሆን። እናንተ የምሬን ነው፣ እያሳዘነችኝ ነው የመጣችሁ። አሁንስና ማለት በቃ በዛ ደረጃ እንደዛ ቁጭ ብላ ዛሬ ደግሞ በቃ ምንም እንቅስቃሴ የለም ዝም ብላ ነበር የምታያቸውን ነው እንዳ ወደ ምን ይሻላል ግን፣ የእኛ ነገር ሁሌ እንደተቀያየርን አንዴ እንሳደባለን፣ አንዴ ደግሞ እናዝናለን እና በዛሬ ሁለት ሰዓት አሳዘነችኝ። ሆኖም ግን ሄሉዬ ማለት ነው በዚህ ያክል ደረጃ መቀራረብ አያስፈልግም። ልዩም ብትሆን በቃ ከዚህ በኋላ የራሷን ህይወት መጀመር አለባት። ምክንያቱም ከያብ ስራና ከልዩ መካከል እንግዲህ ትልቅ ፍቅር ነበረ ማለት ነው። ስለዚህ እንደዚህ አይነት ሰው ጓደኛ ማድረግ የሆነ ሳታስቦት ነው ጸብ የሚፈጠረው። እና በቃ ሁሉም ነገር ዝምድናም ሆነ ጓደኝነት በሩቅ ሆኖ ግን የምሬን ነው ለልዩ በቃ መልካም የሚያስደስታት ሰው ቢሰጣት በጣም ደስ ይለኛል። እና አላቅም ስሜቷ ምን አይነት የሆን ብዬ ሳስብ ግራን የሚገባኝ በቃ እንደዛ ቆልጭ ልጭ እያሉ ስታያቸው በፍቅር ሲተሻሹ ምናምን ነገር ከእሷ ላይ ያለው ስሜት ለመረዳት በጣም ከባድ ነው። እና ግን ደግሞ እሷ በዚህን ያክል ደረጃ ለምን መሆን እንደፈለገች በዚህን ያክል ደረጃ ራሷን አሳልፋ ማለት የራሷን ደስታ አሳልፋ እንጃ። ለሰው እኮ የሆነ የምትሰጡት ደስታ አለ፣ ግን በዚህን ያክል ደረጃ ደግሞ መሆን የለበትም አይደል እንዴ? እኔ እውነት ለመናገር ለሁሉም ሰው ለሁሉም እህቶች የምመኘው የምትወዱትን ሰው አግብታችሁ እንድትኖሩ ምኞቴ ነው። ምክንያቱም እጅግ በጣም የምትወዱትን ሰው አግብታችሁ ስትኖሩ ህይወታችሁ የተስተካከለ ነው፣ እጅግ በጣም ደስተኛ ትሆናላችሁና። እንግዲህ ልዩ የምትወደውን እያጣች ነው፣ ግን ቻ ከባድ ነው የልዩ ነገር